ሄዶ የፈጠረኝ ሰው እንዶ አሁን ማንን ይጠየቃል? ማንንስ ነው እጅ ፊቱ ላይ ቆሜ የምጠይቅ? እድሜ ዘላለም ያንተ ሰው እንደተፈጠርኩኝ እንዴት ሆኜ ይኖራል የሰው ግንባር እንዳየሁ እናንተ ሚስቸገረኝ እና አንዱ ችግር እንደ እንደየ ሰው ቤቴ ጎተራዊ ሞልቶልኝ ፍሳርቂ ብበላ ሳይቸግረኝ የሰው ግንባር ሳላይ ብኖር እንደው መቼ ነው? እንደው እንደው እኛ መኖር እንደው እንደው መቼ ነው? እኔ ለታኔ ነው። አሁን ገባኝ እኮ እናንተ። እንዴት ነው የሚሆነው? አዎ፣ እንዴት ምን፣ ማንን ማን? እንደው ከማን ስፊት ነው ወይ ጉዴ!

ያርጋትና ምላስ እንዲህ የተላሰ እኮ ነው መስሎ ያለው። ቦታው ምንም እኮ እንዲያው የለውም። ንፋሽ እንኳ የለውም እኮ። አሁን ምን አባቴ ነው? ምን ምን ነው? ሰማይ ነበር ድምጠህ ተወዲያ ስመጣ እየሰማሁት ነው የመጣሁት። ምን በደህና ነው ያለው ጋር እንጂ ነው ደህና ነኝ፣ ደህና ነኝ። አሳብ አሳብ ያለው እንደ ያለው ነው ነው አታስብ አንድ እንቅፋትን ይምታህ ደሞ ፊተነት ነገር ብዙ ማሰብ ጥሩ አይደለም። ደና ነው ጠፍ አይቻለው ፍቅር ሆናችሁ እንዴት ነው አሁን? ፍቅር ናችሁ? አይ ፍቅር ነው። እናንተ ፍቅር ናችሁ ሁልጊዜ እንትን? ፍቅር ነን፣ እግዚአብሔር ይመስገን ፍቅር ነን። እ ናት በጅን እንዴት ናት ብላ እኮ ነው አሁን አንድ ማዳበሪያ እንኳን። ምነው ምን ሆነህ አንተ ሰው? አዎ ደህና ነኝ። ደህና ናት። ሰላም ናት። ትወድን አይልልሽም። ደህና ናት። ደጅ ነው የምትሆን ነገር እ ወዴት ነህና እኔ አማጋ ሌላ

ደህና ነህ? ጉድ ሆንክ። ተበላሁልህ። እንትን አሁን እኮ በቃ መጨረሻ የሆነ በቃ ተበላሸብኛል። ነገሩ ፍርስርሱ ወጣ። ምን እየምን ነው ደሞ ጤፍ የምትበደር ደሞ ፈልጌው ወይ ሳንቲም ሁለት ሺ አክል እንዲ ሶስት ሺ ወይ ጤፍ ስጠይ እባክህ ግማሽ ማዳበሪያ ወይ እንዲ አንድ ማዳበሪያ ምን ታደርገው ነው እንትን ነው እዳ ኑሮባት እኮ ነው እዳ ኑሮባት አሁን አራጣ አራጣ በአራጣ ተመበደር

አይቀርም እንከሳለን። አንድ ቀን በመጥፋት ስለማድረገን ሳንከሳ አንቀርም። አዎ አዲሁ አዲሁ ሰሞንስ አልገጣጠማልን እንዲሁ አለ ሥራው። አንተ አያሌው ምንድን ነው? ጤፍ ነው ብር ነው? ኧረ ዝም ብሎ እንትን እኮ ነው። የምን ጤፍ ጠይቀው፣ አስመርምታለሁ። ኧረ የለም የለም፣ ተው አልፈልግም። እንዲያው የምን ጤፍ ነው? ደህና ነው ጤፍ። ቸገረኝ እያለ ኧረ ዋ ምን እሷ የሩቅ ሰው ነው። የዘር የዘር ልለውጥ ነው። የእኔው እንትን ሁኖብኝ እንትን ሰርገኛ ሆነብኝና ና አሁን በዳቦ ልቀጅር በዳቦ ልቀጅር። በዚህ ወቅት ዘር እኮ ቀድሜ

ማለት ይሄ ምን ማለት ዋሽቻለሁ? ተሸክሜ ያመጣልሻለሁ እኮ እኮ ዋሽቼ እኮ ነው አሁን የመጣሁ። አሁን እኮ ተዚያ እኮ ነው የመጣሁ። አንተ እኮ ስላላየህ ነው፣ እዚያ ያልኩትን እዚያ ያልኩትን እንዴ ስላላየ ስላልሰማህ ነው ይዤ። አታስቢ፣ በእኔ ጣዩ ይዤልሽ ነው የማዳበሪያ ጉርማች ቀይ ሶስት አይነት ሁላ ብያታለሁ። ቀይ ና ነጭ እንትን እንደ ሰርገኛ ሁላ ነው ማመጣልሽ። ይጃታል ወይ መጀመሪያ ፍመሰብሰብ። አሁን ደሞ አርፎ መቀመጥ ነው አሁን መፍትሄው። አርፈህ ቁጭ ቤታ እንዴት አልችም እንጂ አሁን ግን እንዴት ታስቸግራለች። አሁን ትበጊ እንግዲህ ይሄ ግን ማለኝ ምን እንትን ነው ማሽ- ማሽላውን ላሁን ታገኚች ታስተን

አንተ እየተበደረው የእሷን ቤት ልትሞላ፣ አንተ ምን ይጠፍሰው ነው? ብድሩ በተገኘ ብድሩ እኮ ቢገኝ ሸጋ ነበር፣ አልተገኘም። ተኛ ተኛ ተኛ። ቅስሙን ሰብራ ለቀቀችልኝ።

እርቱ ዳምጦ እባክህ አያ ነው ነው እሱ እኮ ነው ነገር አሁን እኮ ነው ተመስክ ሲነግረኝ በር የመጣሁት። እንዴት የእሱና ሚስጥር ነግሬሽ ነበር። ሰው አይደለም እሱ ተይ ብዬሽ ነበርኩ መንገር አይደል እንዴት ቸግሯት የሶስት ማህበር የሶስት አመት ማህበር ማውጣት አቅቷት ሰው መስሎሽ ያልኳ እንጂ አይ ዲና ምን ያደርጋለህ? ነው እንዴት እንደው ለመንደር ደርግ ይገኛል። እንደው ጉብሉም አልቀረው እንኳን አዋቂው ደና ብሎ ነገር የሚሰማው ምንድን ነው የኔ ያህል። ምንድን ነው የቸገረሽ? ግን እንደው በሱ ነው ወይ ዳምጾ እንደው መችስ ሰማህ አይደል፣ እንደው ምን ማድረግ ነኝ። አንድ ጋ ነበረችብኝ እንደው ተትልልቅ ሰው አናት ላይ ወጥች። የጠጣሁት ማህበር ነበረ፣ እንዴት አድርጌ ላውጥ ቢጨንቀኝ ቢጻበኝ፣ ልቤን እንደው ጭንቅ ቢለኝ ነገርኩትኝ። መችስ ሌላ ማናለኝ ብዬ እኮ ስለ እሱማ እኮ ነግሬሽ ነበረ። ታየው እሱ እሱ ጥሩ ወዳጅ የለም ብዬ እኮ ድንብ ነግሬሽ ነበረ። አንቺ አሰሚም እንጂ ምን ያህል ችግሮች ነው? አሁን እንዲያስትንሽ ነው መጨመሪያ ነው አንድ አስር ሳህን ጤፍ ባገኝ መጨመሪያ ነበር የምፈልግ። ምን እና በአስር ሳህን ነው ያን ያህል ስምሽን የሚያደርሰው? እና ስሜና አከፋው። አራ ምን ዋጋ አለሽ አንቺ? አሁን እኮ በየሰፈሩ ነው ቡና የሚጠጡብሽ። አራ አይ፣ እና ምን አለበት ምን ያለው ብለሽ ነው አሁን? እሱን የሚበላው የለው ሰው እሱም አለው ዳምጠው አመጣልሻለሁ ብሎኛል እኮ ማምጣት ነው በኋላ። ኧረ ኧረ ኧረ ኧረ እንዴት አታምኝም ማለት ነው ይሄን ያህል እስካሁን መንገርሽ ሁሉ አታምኝም። እኔ እኮ አለማመን የለም። ምን ምን ውሸት ውን በቀደም ልስታውራሽ ውሸት አለኝ አሁን ደስ ነው ዝቄ ነው ማለት ነው። ተጎተው በቁመዳ ተርፎ ተተረፍርፎ። ወይ ዳምጠው ዋዛ ደግሞ በዚህች በአስር ሰዓት ነው አንቺ እኔ ያላ ሳት ምትገኙ። አሁን እኮ እያለሁ ነው ያመጣልኝ ነው ዳምጠው አመጣልሻለሁ ብሎኛል። ታመጣልሻለሁ ግን አይመጣልሽ እሱ እንዲያውም ምን እንዳይታውቂያለሽ። እንግዲህ በደጁ አልደርስም ያለ እንግዲህ እሷ እንዲህ ሲቸግራት ነው እኔ ባራጣ እየተበደርሁ እየንትን እያልኳት እንዴት ደግሞ ይህን ያልጠይቀኛለች

እኔ ስመጣ በል፣ እመጣለሁ።